ኤርሚላዬ ማለት ነው። ዛሬ እኮ ነው ትኩር ብዬ ቪዲዮ ያየሁት ማለት ነው። አለ ምክንያት አይደለም። ኤርሚላ ትላንትና ያለቀሰችው አርግዛለች፣ አርግዛለች ሆዷን አይታችኋል። ጋይዝ፣ እርጉዝ ናት አሉ። እኔ አላልኩም ግን፣ እኔ አላልኩም የለሁበትን። ኤርሚዬ ማለት ነው። እኔ የለሁበትን የኔ ቆንጆ ማለት ነው። እና ኤርሚላዬ ያለቀሰች ነበር ትላንትና። እኔ ሆዷን በደንብ ትኩረት አልሰጠሁትም እውነቱን ለመናገርና እና ማሮቼ እንዴት ናችሁ? ግን ደህና ናችሁ ማሮቼ፣ ፍቅሮቼ፣ አለቻ ብዬ ማለት ነው። ሰላማችሁ ብዙ ይብዛልኝ። እንዴት ናችሁ የነጽ ቤተሰቦች? ዛሬም በሌላ ቪዲዮ መጥቻለሁ። በሄርሜላ ላይ ነው መጣሁት ማለት ነው። ትላንትና እንግዲህ ኦዳን ደዝግ ግፍት አድርጋ ስታለቅስ ነበረ። ብዙ ሰው ደግሞ ሄርሜላ እርጉዝ ናት። ግን ከማን ነው የምታረግዘው? ጋይስ ከማን ነው ያረገዘችው? ከማን ካብርሽ ታለሰ? ኧረ እሱ ባለ ትዳር ነው ጋይስ፣ ባለ ትዳር አይደል እንዴ? እንዲህ ኤሊ ጀባት የሩታ ባል ነው። ትላንትና ፍቅር ፍቅር ስጫወተን ነበር። እንደው ዶቼ ኤ ቪዲዮ ስጀምሩ ላይክ አርጉ፣ ላይክ አይከፈልበትም፣ ላይክ አርጉ፣ የራሳችሁ ነው። ትላንትናውን በዚህ ቪዲዮ ማለት ነው መቶ ምናምን ላይክ ዘጠና ምናምን ምንድነው? ላ ዘጠና ምናምን ላይክ፣ መቶ ምናምኑ ኮሜንት አረወይኔ ሁሉ አንተ ላይክ አድርጉ እንጂ አይከፈልበትም። የእውነት አትርሱ። በጀመራ ኮሜንት ከምጽፉ ማለት ነው ላይክ አድርጉ፣ ከዛ ኮሜንት። ቪዲዮ ደግሞ እስከ መጨረሻ አዳምጡት፣ እዩት ማለት ነው። ያው ባይመቻችሁ ላይክ አድርጉልኝ፣ ምንም ችግር የለውም። እና ይሄን ወዷን እንግዲህ አይቶ ብዙ ሰው ይሄ ፎቶ ላይ አያችሁ፣ እዚህ ላይ አይ፣ ብዙ ሰው ኤርሜላ ኦርጉስ ናት ለዚህ ነው እያለቀሰች እያሉ ነው። እኔ ጥያቄ ግን እሺ፣ ወዷን አይቷ አርግዛለች ካላችሁ ማለት ነው ከማን ነው ከአብሮሽ ነው መሆን ያለበት አይደል እንደ ጋይስ እና ምንድን ነው ምንድነው አልጋ ቤት በአልጋ ቤት እየሄዱ ነው አብሮ ስለዚህ መቼም የአብሮሽ ስንፈርዶበታል ብላችሁ ብላችሁ ደግሞ አረገዘች አላችሁ ወይ አምላኬ ትዕግስቱን ስጠኝ የሚዲያ ነገር እኮ ከባድ ነው ጋይስ እና ሄርሜላ ሲጀምር በጣም ቦርጫም ናት በጣም ማለት ነው። አንዳንዴ ሸንቀጥ ብላ የምትመጣ ጋይስ። ወዳ እንዳይመስላችሁ ይሄ አለ አይደል፣ ወገብ ላይ የሚያረጉት እሱ ነው የሚታስሩ እሱ ነው። ወዳ ላይ የምታስሮ እንጂ በጣም ቦርጫም ናት። እና መልላችሁ ፈልጌ ነው። ሄርሜላ በጣም ቦርጫም ናት ሲገሰ ማለት ነው። ስለዚህ እርጉዝ አይደለችም። እንግዲህ መቼም ፈርደውበታል። አላብረሽ ከአብረሽ ነው ያረገዘች ነው የምትሉ መቼም አይደል እንዴ? እና አብርሽ ባለ ትዳር ነው ውዶቼ። ተው ግን፣ ተው ግን፣ ተው ግን የልጁ ስም መታጥፎ ማለት ነው። ሄርሜላ እንግዲህ በኢንስታግራም ራሱም የተለያየ ጽሁፍ ያስቀመጠች ነው ማለት ነውና ሄርሜላ፣ የግን ከማን ጋር ነው የተጣላሹ? ከማን ጋር ነው የተጣላሹ? አንድ ጽሁፍ አይቼ ነበረ ትላንትና። ለሰራበት ነበርና እና ምናምን ያለች ነው። ጽሁፉን አላስታውስም ግን ከሰው ጋር መታለጥ ምንድ ነው? እንደዛ ነገር ነው። በነገራችን ላይ ኢንስታግራም ላይ ያስቀመጠችው ማለት ነው። ስለዚህ ሄርሜላዬ አጠልቅሽ፣ ሁሉም ነገር ያልፋል። ፍቅርም ይመጣል ይሄዳል። ምንም ችግር የለውም። አደል እንዴ? አዎ በጀመሪያ ነው የገባሽበት። እኛ ምንም አርገ እንችልም። ታይ አቺ ራቂ ታይ ካብርሽ ራቂ። ትላንትናም ሰርቻለሁ በነገራችን ላይ በዚህ ሱራ ማለት ነው እና ዛሬ የመጣው ግን ሄርሜላ እርጉዝ ናት ለምትሉ ማለት ነው እንግዲህ መልሱ እርጉዝ አይደለችም። በጭራሽ ማለት ነው፣ በጭራሽ እርጉዝ አይደለችም። ቦርጫም ናት ሲጀመር ማለት ነው። አንዳንዴ ትሸፍናለች፣ ገባችሁ? አንዳንዴ እኔ ወዲያን ወደ ውስጥ የሚያደርገው አለ አይደለ? ይሄ ለስፖርት የሚጠቀሙት እሱ ነው የምትጠቀመው እንጂ እርጉዝ አይደለችም። ቦርጫም ናት ሲበዛ ማለት ነው። ግን እዚህ ላይ ደግሞ ስታይ እርጉዝ ነው የምትመስለው። ጋይስ ሙሉት እኮ ነው አለ ወዲያ፣ ጋይስ ሙሉት ነው አለ ወዲያ ማርያምን ኤንዌይስ እኔ ዛሬ ነው ትኩረት ሰጥቼ ያየሁት ቪዲዮ ማለት ነው ያው ቦርጫም ስለሆነች ይሄን አለም ዲቴል ትኩረት አልሰጠሁትም እና ኤርሚ ላይ አይዞሽ እንግዲህ ምንም ማድረግ አይቻልም ሲጀምር አልተጣላችሁም ከአብረሽ ጋር ምንም ጥል የላችሁ የለባችሁም እውነት ለመናገር ያው እንግዲህ ምንም ማድረግ አይቻልም አብረሽ ይሄ እንግዲህ ወደ ሩታ ዛሬ ፈቀቅ ፈቀቅ እያለ ነው ወደ ሩታ ለመመለስ ማለት ነው እንደ በፊቱ ለመሆን ብዙ ሰው ደግሞ አልተጣሉም አሉ ከዚህ በፊት እኮ ሊገራችሁ ከዚህ በፊት ሲያራግቡ ነበር ተጣልቶ ነበር ምናምን፣ ከሮት ታራቅ ምናምን ስሉ ነበር፣ አብረሽም ማለት ነው። ትላንትና ደግሞ እኔ ቪዲዮችን አልተጣልም ሲጀምር አላሉ። ማይ ጋድ ንታ እናንተ ነገር ላ ትግስ ስጠኝ። እና እውነት ለበ ነገር፣ ትላንትና ደስ ስላል ቪዲዮ ገባችሁ አይደለ እና ሄርሜላ አላረገዘችም ማለት ነው። በጣም ቦርጫምነት በቃ በአጭሩ ማለት ነውና፣ ብታረግዝም መፍታ ነው። ምን ምን አገባኛ ምንም። ያው ከአብርሽ ጋር ስለምታገናኙ ነው እንጂ እሱ አሁን ራሷን የቻለ ሕይወት ሊኖራት ይችላል። ግዴታ እኮ ማሳየት አይጠበቅባትም አይደለም። ከአብርሽ ላይሆን ይችላል ፍቅረኛ ሊኖራት ይችላል። ቀበለት ቀለበት እኮ አድርጋለች በነገራችን ላይ ገና አብርሽ ጋር ስትመጣ ያ ቀለበት ማንም ሰው ያረጋል። በእርግጥ ግን ኤኒዌስ እንግዲህ የሚዲያ ነገር ከባድ ነው። አይዞሽ ኤርሚዬ፣ ማለት ነው የኔ ቆንጆ አይዞሽ።